እንዴት ናችሁ? እንደምን አላችሁ? የባሎንዶር ሽልማትን በተመለከተ ምን ታስባላችሁ? በዚህ ዓመት መቼስ በጣም ተቀያሪነት አለው። ግምታችንን በተመለከተ የሆነ ሰሞን መሐመድ ሳላ እንላለን። ከዛ ሊቨርፑል በፔዤ ሲሸነፍ ደግሞ እንግዲህ ሊቨርፑል ገና በሁለተኛው ዙር ከቻምፒየንስ ሊግ ከቀረ ለሞሳላ ትልቅ ዲስአድቫንቴጅ ነው ተባልና አሁን ብዙ ሰው ሞሳ ላህ የባሎንዶር ያሸንፋል ብሎ በእርግጠኝነት አይናገርም። ግን ሊቨርፑል በቻምፒየንስ ሊግ ብዙ ርቀት ሄዶ ቢሆን ኖሮ ያለ ብዙ ፉክክር የባሎንዶር አሸናፊ ሊሆን በቻለ ነበር። በተለይ ሊቨርፑል ቻምፒየንስ ሊግንም በፕሪምየር ሊግ ድሉ ላይ ቢጨምር ኖሮ ግን በተለያየ ጊዜ በዚህ ዓመት የተለያዩ ተጫዋቾችን አልን ራፊኛን፣ ዴምቤሌን፣ ፔድሪን፣ ሌቫንዶቭስኪን፣ ላሚን ያማልን የተለያዩ ተጫዋቾችን በተለያዩ ወቅቶች አነሳ እንዳልኩት ዴምቤሌ ደግሞ በፔዥ በጣም የሚያስደንቅ የውድድር ዘመን ነው በጠቅላላው እያሳለፈ ያለው፣ ግን በተለይ ደግሞ ባለፉት ሶስት አራት ወራት በጣም አስደናቂ ነው። ስለዚህ ክፍት የባሎን ዶር ፉክክር ያለበት የውድድር ዘመን ነው። አንድ ተነጥሎ ጎላ ብሎ ይሄ ተጫዋች ነው የሚያሸንፈው ከእሱ አያልፍም የሚባል ተጫዋች የለም ከ2004 በኋላ ዘ ሞስት ኦፕን የባሎንዶር ፉክክር ነው ወይም ለመገመት በጣም የሚያስቸግረው ለዚያ ነው ይባላል። በ2004 ለምሳሌ አንድሬ ሼፍቼንኮ ነው የባሎንዶር አሸናፊ የነበረው። አንድሬ ሼፍቼንኮ በዛ ዓመት የሊግ ሻምፒዮን ብቻ ነው የነበረው በሴሪያ ኤሲ ሚላን ስኩዴቶ ባለድል ሲሆን 29 ጎሎች አስቆጥሮ ነበር፣ 9 አሲስቶች ሰጥቷል። ግን ሴሪያን ብቻ ነው ያሸንፈው። ከዚያ ዴኮ ነው ሁለተኛ ሆኖ የጨረሰ። አሁን እንግዲህ ዴኮ እስካሁን ድረስ እሱ ማሸነፍ ነበረበት የሚሉ ሰዎች አሉ። ዴኮ ከፖርቶ ጋር ትሬብል አሸንፏል። ከፖርቱጋል ብሔራዊ ቡድን ጋር ደግሞ የአውሮፓ ዋንጫ ፍጻሜ ደርሷል። የጆዜ ሞሪኞ ቡድን የቻምፒየንስ ሊግ አሸናፊ በነበረበት ጊዜ የዚያ ቡድን ልብ ነበር፣ ለሱ ሽልማቱ አልተሰጠም። ከዚያ በፍጻሜ ጨዋታ በግሪክ መሸነፋቸው ነው ትልቁ ያንን ሽልማት ላለማግኘቱ ዲስአድቫንቴጅ የሆነው ተባለ። ከዛ የአውሮፓ ዋንጫ በኋላ ነው ወደ ባርሰሎና የሄደው ዴኮ ሱዛ። ከዚያ ቀጥሎ ሮናልዲኞ ጋውጮ ነው ሶስተኛ ሆኖ የጨረሰው። ሮናልዲኞ በዛ ዓመት ምንም ዋንጫ አላሸነፈም ከባርሰሎና ጋር። የብራዚል ብሔራዊ ቡድን ኮፓ አሜሪካን አሸንፏል፣ ግን በዛ የኮፓ አሜሪካ ውድድር ላይ አልተሳተፈም። ስለዚህ ይሄ ተጫዋች ያገኘው ዋንጫ አልነበረም። የዩኤፋ ካፕ አሸናፊ የነበረው በዛ ዓመት ቫሌንሲያ ነው። ከዚያ በፊት በነበረው የውድድር ዘመን ባርሰሎና በላሊጋው ስድስተኛ ሆኖ ስለነበር ያጠናቀቀው በቻምፒየንስ ሊግ አልተሳተፈም። ነገር ግን እንደሄደ በፈጠረው ፈጣን ተጽዕኖና በክህሎቱ መጠን ምክንያት የባሎንዶር ሶስተኛ ሆኖ ተመርጧል። ቲየሪ ኦንሪ አራተኛ ነበር። ቲየሪ ኦንሪ በግሉ እና በቡድንም የሚያስደነቅ ሲዝን ነበር። የአርሰናል ኢንቪንሲብል ሲዝን ነው። 2003/4 ውድድር ነው እንግዲህ ከሼፍቼንኮ ምን እንደሚለየው አላውቅም። ምክንያቱም ሼፍቼንኮ ከቴሪ ኦንሪ ያነሰ ጎል ነው ያስቆጠረው። ከቴሪ ኦንሪ ጋር ተመሳሳይ ዋንጫ፣ የሊግ ዋንጫ ነው ያሸነፈው። ግን አርስናል ኢንቪንስብል ነበር። ምናልባት የቴሪ ኦንሪ የዛ ዓመት ትልቁ ዲስአድቫንቴጅ የነበረው የፈረንሳይ ብሔራዊ ቡድን በአውሮፓ ዋንጫው ጥሩ አልነበረ። ኦንሪም ሁለት ጎል ብቻ ነበር ያስቆጠረው። በግሪክ ተሸንፈው ነበር የወጡት። ለፈረንሳይ ብሔራዊ ቡድን ለአርስናል የሚያሳየውን ብቃት መድገም ይቸግረዋል። ከዚህ ዳንጋ ሜዳ ውስጥ በሚገባ አይግባቡ ምን ይባል ነበር። ምናልባት የአውሮፓ ዋንጫን ያሸንፋል በሚል ትልቅ ግምት አግኝቶ በነበር የፈረንሳይ ብሔራዊ ቡድን ውስጥ ስኬታማ ስላልነበር ነበር የዛ ተጽዕኖ ሳይሆን አይቀርም እንጂ በአርስናል እጅግ የሚደንቅ የውድድር ዘመን ነበር ያሳልፈው። የፕሪሚየር ሊግም የአመቱ የኮከብነት ሽልማቶችን ሁሉ፣ ከፍተኛ ጎል አስቆጣሪ፣ የፕሮፌሽናል እግር ኳስ ተጫዋቾች ማህበር የአመቱ ኮከብ ተጫዋች፣ የእግር ኳስ ጸሀፊያን ኮከብ ተጫዋች ነበር። ነገር ግን የአውሮፓ ዋንጫው ኔጌቲቭ ተጽዕኖ የነበረው ይመስላል። እሱ እንዲያውም ከዚያ ሽልማት በኋላ ሽልማቱን ለማግኘት ምን ማድረግ እንዳለብኝ አላውቅም ብሎ ነበር አስተያየት የሰጠው። ከዚያ ዛጎራኪስ የግሪክ ብሔራዊ ቡድን ተጫዋች ደግሞ አምስተኛው ሆነ። አንጀሎስ አርስቲያስም ከአንድ እስከ አስር ውስጥ ነበረበት። ግን የእነዚህ ተጫዋቾች የግሪክ ብሔራዊ ቡድን ስኬት ደግሞ ከጓደኞቻቸው ተነጥሎ ነጥሮ የሚታይ አልነበርም። የግሪክ ቡድን በቀደምበኛ ጠንክሮ የሚሰራ በጥብቅ የሚከላከል ከቆሙ ኳሶች ከክሮሶች ጎሎች የሚያስቆጠር አንድ ጎል ምናምን ያስቆጠረ የሚያሸንፍ ቡድን ስለነበር አንዱ ተጫዋች ተለይቶ አላበበም፣ አውት ሻይን አላደረግም። ደንበኛ ቡድን የነበረው አንጀሎስ ባሲና ሲሆን ሃረስቴያስ ወይም ዛጎራኬስ ወይም ኒኮፖሊዲስ እናስታውሳቸዋለን፣ ግን ስታር ኳሊቲ የባሎንዶር ኳሊቲ አልነበሩም ስለዚህ ጎልቶ ደምቆ የታየ ይሄ ሽልማት ከእሱ ሊያልፍ አይገባም የሚባል ተጫዋች በዛ ዓመት አልነበር በሌሎቹ ዓመታት አንድ ወይ ሁለት ተጫዋቾች ናቸው በቃ ብዙ ጊዜ የሚያከራክሩት ወይም ከሰፋ ሶስት ተጫዋቾች 2006 በተመሳሳይ አከራክሮ ሊሆን ይችላል ካናቫሮ ያሸንፍበት ሲችለ ኢቭን ከጣሊያን ፒርሎ የሚሉ ቡፎን የሚሉ ሆንሪ የሚባል ነበር ሌሎችም ተጫዋቾች በዛም አመት ስማቸው ይጠቀስ ነበር ያም ተቀራራቢ ነበር። 2004 ላይ በተለይ በጣም የተለየ ነበር። አሁን የአሁኑን ዓመት ከዚሁ ጋር በመጠኑ ማነፃፀር የሚቻል ይመስለኛል። ጎላ ብሎ የሚታይ ተጫዋች የለም። በእርግጥ ቻምፒየንስ ሊግ ፍጻሜ ገና ይቀራል። ስለዚህ ቻምፒየንስ ሊግ ፍጻሜ ላይ የደረሱት ቡድኖች ውስጥ ያሉት በተለይ በኢንተር በኩል ላውታሮ ማርቴኔዝ፣ በፓሪስ ሳን ጀርማ በኩል ደግሞ ኡስማን ደንቤ ላይ ትልቅ ተጽዕኖ ሊፈጥሩ ይችላሉ። ምክንያቱም የቻምፒየንስ ሊግ አሸናፊ መሆን በቅርብ ዓመታት ደግሞ እንዳየነው የሽልማቱን አቅጣጫ ሲወስን ባለፉት 10 15 ዓመታት በተደጋጋሚ አይተናል። ቻምፒየንስ ሊግ ያሸነፈው ስታር ተጫዋች የግል ሽልማቱን ለማግኘት ያለው እድል ሰፋ ይላል። በእርግጥ ባለፈው ዓመት ያለ ቻምፒየንስ ሊግ ባሎን ዶር ያሸነፈ ተጫዋች አለ። የብዙ ሰው ግምት የነበረው ያው ቪኒሽ ጁኒዮር የባሎን ዶሩን ያሸንፋል የሚል በኋላ ግን ብዙ ሰው ያልገመተው ሮድሪ ከስፔን ብሔራዊ ቡድን ጋር የአውሮፓ ዋንጫን ማሸነፉ በተለይ እጅግ ጠቅሞት ከሲቲ ጋም የፕሪሚየር ሊግ ቻምፒዮን ነበር፣ የባሎንዶር አሸናፊ ሆነ። ስለዚህ ቻምፒየንስ ሊግ ቀላል የማይባል ፓወር አለው። ግን ኢቭን ከቻምፒየንስ ሊግ በኋላም ያለምንም አይን ማሸት ያለምንም ጥርጥር ዴምቤሌ ነው የሚገባው ብሎ ብዙ ሰው ላይስማማ ይችላል። ሌሎች የሚቀሩ ውድድሮች አሉ ከቻምፒየንስ ሊግ ባሻገር የዩኤፋ ኔሽንስ ሊግ ምን ያህል በመራጮች ውሳኔ ውስጥ ትልቅ ልዩነት እንደሚያመጣ አላቅም። ግን ስፔን፣ ፈረንሳይ፣ ጀርመን፣ ፖርቱጋል አሁን የሊግ ሲዝን የቻምፒየንስ ሊግ ፍጻሜ ካበቃ በኋላ የአውሮፓ ሌሎችን ውድድሮች ከተጠናቀቁ በኋላ ይደረጋል። ምናልባት እዛ ላይ ለምሳሌ ከፈረንሳይ ጋር ዴምቤሌ እንደገና ጥሩ ተጫውቶ የኔሽንስ ሊግን ካሸነፈ ያኔ ሚዛኑ የበለጠ ወደሱ ያጋድላል። ከዚያ በኋላም ግን የአዲሱ የክለቦች አለም ዋንጫ ይጀመራል። በዚህ ዓመት አይደለም፣ በአሜሪካ ሰላሳ ሁለት ቡድኖች የሚወዳደሩበት እሱም ደግሞ መጠነኛ ተጽዕኖ ሊያሳድር ይችላል። ስለዚህ የተለያዩ መላምቶች ናቸው ሊቀርቡ የሚችሉት። እንግዲህ በባርሰሎና በኩል ባለፈው በኢንተር ሚላን እስኪሸንፍ ድረስ ከባርስ አንዱ ተጫዋች ያሸንፈል የሚል ግምት ነበር። አሁንም ያ ግምት ፉርሽ አይደለም፣ የግል ሽልማት ነው። ስለዚህ ከባርሴሎና አንደኛው ተጫዋች ሆን ይችላል። የባርሴሎና ተጫዋቾች ዲስአድቫንቴጅ የሚመስለኝ ከአንድ ቡድን ብዙ የባሎንዶር ተስፋ ያለው ተጫዋች ሲኖር ድምፅ የሚሰጡት ሰዎች የተለያዩ ተጫዋቾች ላይ ያከፋፍሉትና ያንን ለአንድ ጎላ ብሎ ለታየ የባርሴሎና ተጫዋች ቢሰጥ ኖሮ ሊያገኝ የሚችለውን የድምፅ መጠን ተጫዋቾቹ አራቱ የሶስቱ ተጫዋቾች ይከፋፈሉታል ማለት ነው። እሱ ዲስአድቫንቴጅ ይመስለኛል። ከአንድ ሲዝን በርካታ የባሎንዶር ተስፋ ያላቸው ተጫዋቾች ሲኖሩ ይሄ የቮት ስፕሊት ይኖራል። ለባርሴሎና ተጫዋቾች ይሄ ዲስአድቫንቴጅ ይመስለኛል። ነገር ግን ለምሳሌ ራፊኛ የቁጥሮችን ብቻ ከወሰድን የሚያሳልፈውን የውድድር ዘመንና ውጤታማነቱ ፕሮዳክቲቪቲውን ካየን አሁን በአውሮፓ የእሱን ያህል ብዙ የጎል ተሳትፎ ያለው ተጫዋች ኮ የለ። 58 የጎል ተሳትፎ በ53 ጨዋታ ያለው ተጫዋች በቁጥር አንደኛ ነው። 32 ጎል 25 የመጨረሻ ኳስ፣ በትልልቅ ጨዋታዎች ላይ መጉላት፣ በኤል ክላሲኮ ባየር ሚኒክ ላይ ሃትሪክ መስራት፣ ባለፈው ኢንተር ላይ እንዳየነው ባያሸነፉን መጨረሻ ላይ የድል ጎል ሊሆን ይችል ነበር። እንዲህ እንዲህ አይነት ትልልቅ ሚዛን ያላቸው ተጽዕኖዎች ፈጥሯል። የባሎንዶር ሽልማት ቢሰጠው በቂ መከራከሪያ ማቅረብ ይቻላል። ተጽዕኖ ሁሉ የሚደንቅ ነው። እዛው ባርሳ ውስጥ ላሚን ያማል የራፊኛ አይነት ስታቲስቲክስ የለውም። ግን እሱን በተመለከተ ያ የባሎንዶር ሽልማት የሚፈልገው ስታር ኳሊቲ ግን አለ። ያ ካሪዝማ አለ። ያ ምትሃት አለ። ያ በጣም ጥቂት ተጫዋቾች ላይ ብቻ የሚታይ እግሩ ላይ ያለ ምትሃት አለ። አሁን ራፊኛ በጣም አስደናቂ ተጫዋች ቢሆንም እርግጠኛ አይደለሁም የላሚን ያማል አይነት የስታር አትራክሽን እንደሚፈጥር። ሰዎች እንደው ቶሎ ለምሳሌ ዓለም አቀፍ ትኩረትን በመሳብ ብታወዳድሯቸው ራፊኛ የበለጠ ውጤታማ የውድድር ዘመን ያሳለፈን ቢሆን ነገር ግን ላሚን ያማል እየሳበ ያለውን ያህል ትኩረት እየሳበ አይመስለኝ። ሁሉም ሰው አሁን ያማል ያማል ነው የሚለው፣ አይደለም በየቦታው ያዝልቅለትና፣ ገና በ17 ዓመቱ የሳበው ትኩረት መጠን በጣም ያስገርም። በቁጥር ድንቅ ነው። 39 እኮ የጎል ተሳትፎ አለ 24 አሲስት እና 15 ጎል ደግሞ በትልልቅ ጨዋታዎች ላይ አሁን የቻምፒየንስ ሊግ ሁለቱም የኢንተር ጨዋታዎች ላይ ወይ የኤል ክላሲኮ ጨዋታ ላይ ባለፈው በኮፓ ዴል ሬም የሚሆን ከዚህ በፊት ባደረጓቸው ሌሎች ሁለት የሱፐር ካፑም የላሊጋውም ጨዋታ ላይ ደመቅ ብሎ የሚወጣ አይነት ተጫዋች ነው። በኔሽንስ ሊግም ባለፈው ምት በጣም የሚገርም ጎል ሆላንድ ላይ አስቆጥሯል። የአውሮፓ ዋንጫውም ላይ እንዴት ትልቅ ኤቨንት እንደማይከብደው አሳይቶ ነበር ጎላ ባሉት ጨዋታዎች ላይ ከዛ የተለየ ክህሎቱ ጋር ከዛ ድፍረቱ ጋር ከዛ ተዝቆ የማያልቅ ጥበቡ ጋር የሰዎች መነጋገሪያ ይሆናል። እሱም እድል አለው በሚገባ። ፔድሪ እንግዲህ የሮድሪ ማሸነፍ ለአንዳንድ ተጫዋቾች እንደዚህ አይነት ተጫዋቾችም ባሎንዶር ማሸነፍ ይችላሉ የሚል አስተያየት እንዲሰጥ አድርጓል። እሱም ቢሆን እንደው እንደ ሌሎች ተጫዋቾች ባሎንዶርን አይነት የግል ሽልማቶች የማሸነፍ ኦብሰሽን ያለበት ባይመስልም ግን በሚገባ ይሄ ድል ካላቸው ተጫዋቾች መካከል አንደኛው ነው። በሚናው ምክንያት የእሱን ስታቶች ማንሳት ምንም ጥቅም አይሰጥም። ጎል እንዲያስቆጠር የምንጠብቀው ተጫዋች ባለመሆኑ የተነሳ ሌቫንዶቭስኪም የሌቫንዶቭስኪ ጉዳይ እንኳን ያው በጎሎች ብቻ ነው የምናብራረው። ምክንያቱም አሁን ፒቲቲውንም እየመራ ነው። በእርግጥ አንድ ነው ልዩነቱ፣ ግን በሁሉም ውድድሮች አርባ ጎል አስቆጥሯል። በጎል ከሆነ በአውሮፓ የእሱን ያልከው ጎል ያስቆጠረ ተጫዋች ግን በተለይ ደግሞ በሁለቱ የኢንተር ጨዋታዎች ላይ አለመኖሩ የመልሱ ጨዋታ ላይ ያው ሰላሳ ደቂቃ ተጫውቷል። ዝግጁ ሳይሆን የተጫወተው መሰለፉም ተቀይሮ ለሁለት ደቂቃ ሲቀረው ነበር አሰልጣኝ ዘጠና ደቂቃ ከማለቁ በፊት ያስገቡት። ክርክር አለ አሁን ድረስ እሱ መግባት ነበረበት ወይ የሚለው በተለይ ሰላሳ ደቂቃ ሲጨመር ለሰላሳ ደቂቃ የሚሆን ፊትነስ ያልነበረው ተጫዋች በሰላሳ ደቂቃ የተጫወተው። ስለዚህ እሱ አንድ ዲስአድቫንቴጅ ነበር የእሱ እዛ ጨዋታ ላይ መጫወት ለባርሰሎና በእንደዚህ አይነት ኮፓ ዴል ሪዮም ላይ አልነበረም። ስለዚህ ዓለም ሁሉ ባያቸው ጨዋታዎች ላይ የተለየ ተጽዕኖ አልፈጠረም። ከባርሴሎናም ከእሱ ይልቅ ቅድም የጠቀስኳቸው ሌሎቹ ተጫዋቾች ናቸው ጎላ ብለው የሚታዩት። ግን በቻምፒየንስ ሊግ ሚዛን ላይ ቅድም ያነሳቸው ሁለት ተጫዋቾች ደምቤሌና ላውታሮ የፍጻሜው ጨዋታ ፐርፎርማንሳቸው ሽልማቱ ወደ እነሱ እንዲያጋድል ሊያደርግ ይችላል። ላውታሮ እንደምታውቁት የባለፈው የግማሽ ፍጻሜ ጨዋታ ላይ በተአምር ነው የተጫወተ። ማንም ሰው አልጠበቀም። ከባድ ሪስክም ሊወስድ ከዛ የባርሰሎና ጨዋታ የመጀመሪያው ጨዋታ ጉዳት በኋላ እኮ አልቅሷል ነበር የተባለ ማንም አልገምትም። ይሰለፋል፣ የመልሱ ጨዋታ ላይ ይጫወታል የሚል ተጫወተ ብቻ ሳይሆን የመጀመሪያዎቹ ሁለት ጎሎች የእሱ ናቸው። አንዱን አስቆጠረ፣ አንዱ እሱ ላይ በተሰራ ጥፋት የተሰጠ የፍጹም ቅጣት ምት። በቻምፒየንስ ሊግም ዘጠኝ ጎሎች በዚህ ዓመት አስቆጥሯል። በኢንተርም ታሪክ የኢንተር የቻምፒየንስ ሊግ የምን ጊዜም ከፍታ ጎል አስቆጣሪ ሆኗል። የሳንድሮ ማዞለን ሪከርድ አልፎ ግን አንድ ቀብድም ያለው ይመስለኛል። ያለፈው አመት ላይ ለባሎንዶር ተስፋ ከነበራቸው ተጫዋቾች መካከል አንደኛውም የሴሪአ አሸናፊ ነበር። ከፍታ ጎል አስቆጣሪነቱን ጣሊያኖቹ ካፖ ካኝኝር የሚሉትን አሸንፏል። በአርጀንቲና ብሔራዊ ቡድን ካርኮፓ አሜሪካ ማሸነፍ ብቻ ሳይሆን ሜሲ በአብዛኛው አልነበረም ነገር ግን የአርጀንቲና ብሔራዊ ቡድን ዋናው ውጤት ወሳኝ ተጫዋች ሆኖ የፍጻሜው ጨዋታ ላይ የድል ጎል ማስቆጠርን ጨምሮ በጣም ትልቅ ሚና ነበረው። ሰባተኛ ነበር በባሎን ዶር። ከዛ በላይ የሚገባው ይመስለኛል። ለምሳሌ ከኪሊያን ምባፔ የተሻለ ሲዝን አሳልፏል። በእኔ አስተያየት ከሃላንድ የተሻለ ሲዝን አሳልፏል። ምን ከእነሱ በታች ነው የተቀመጠው? እና አንዳንድ ሰዎች ያለፈውም አመት ላይ ይገባዋል የሚል ሴንቲሜንት ስለነበራቸው አንዳንዴ ያም ስሜት ወደሚቀጥሉ አመት ይሸጋገራል እዚህ ላይ ደግሞ ለምሳሌ በፍጻሜው ጨዋታ ትልቁ ልዩነት የሚፈጥረው ተጫዋች ቢሆን ሚዛን ይደፋል ማለት ነው። እንግዲህ የሴሪዮን ጉዳይ አድቫንቴጅ ያለው ናፖሊ ቢሆንም አልተደመደመም፣ ገና ሊቀየር ይችላል። ስለዚህ ሴሪያውንም ካሸነፈ ቻምፒየንስ ሊግንም ካሸነፈ እድሉ የበለጠ ከፍ ሊል ይችላል። ደግሞ የዓለም የክለቦች ዋንጫም ላይ ኢንተር ይሳተፋል። ሀያ ሁለት ጎሎች ያስቆጥሯል በዚህ ዓመት፣ ሰባት የመጨረሻ ኳሶች አቀብሏል። ለምሳሌ ከባርሰሎና ተጫዋቾች ጋር ካየን ከነሱ ያነሰ ስታቲስቲካዊ ስኬት ነው ያለው፣ ግን በዋንጫ ትልቁን ዋንጫ ካሸነፈ እድሉ ሰፊ ይሆናል። ተመሳሳይ ነገር ነው ለዴምቤሌ። የእሱ መቼስ ትራንስፎርሜሽኑ በጣም የሚያስደንቅ ነው። ትሬብል ሊሰራ ይችላል። የኮፕ ደ ፍራንስ ፍጻሜ ሜ 24 ነው ከሃንስ ጋር የሚደረገው። ቻምፒየንስ ሊግ ፍጻሜ ደግሞ ሜ 31፣ በሳምንቱ የዓለም የክለቦች ዋንጫ አለ ኔሽንስ ሊግ ቅድም እንዳነሳሁት ፈረንሳይ የተሳተፍበታለች። እነዚህን ሁሉ ዋንጫዎች ካሸነፈ በግሉ ደግሞ እስካሁን ብቻ እንኳን በ45 ጨዋታ 45 የጎል ተሳትፎ ነው ያለው። 33 ጎል፣ 12 አሲስት የፈረንሳይ ሊግ ከፍታ ጎል አስቆጣሪ፣ የሊጋን ከፍታ ጎል አስቆጣሪ እየመራ ነው። ሁሉንም በግልና በቡድን እነዚህን ስኬቶች ሁሉ ካገኘ ያው ከሱ ባሻገር ያለውን አሸናፊ ለማሰብ ያስቸግራል። ግን እንደው አውትሳይድ ድል እንዳላቸው ራቅ ያለ ድል እንዳላቸው አንዳንድ ተጫዋቾች መጥቀስ ሊያስፈልግ ይችላል። ለምሳሌ ግብ ጠባቂዎች ውስጥ ለምን አያነሱም ይከራከራል። ሆኔ ለምሳሌ ፓሪሳን ጀርማ እያለ ጂጂ ዶናሩማ፣ አስደናቂ ሙከራዎች፣ የማዳን ችሎታ ፍጻሜ ባልደረሰ ነበር። ምንም ድንቅ ቡድን ሉዊስ ኤንሪኬ ቢገነባም፣ ክቫራትኬሊያ፣ ይልቁም ደምቤሌ፣ ዱዌ፣ ቪቲኛ፣ ኔቬሽ፣ ሌሎችም ተጫዋቾች አስደናቂ ቢሆንም ከአርሰናል ጋር ከቪላ ጋር ከሊቨርፑል ጋር በተደረጉ ጨዋታዎች ዶናሩማ ያዳናቸው ኳሶች ፔዥን ለቻምፒየንስ ሊግ ፍጻሜ በማድረስ ውስጥ የነበራቸው ሚዛን ከባድ። ግብ ጠባቂዎች እንደማያሸንፉ አውቃለሁ። ይህንን ሽልማት ወይም ለማሸነፍ ያላቸው እድል በጣም ጠባብ እንደሆነ አውቃለሁ። ግን ማን ያውቃል? በፍጻሜውም ጨዋታ እንደዚሁ ትልቅ አይን ውስጥ የሚገባ ብቃት ቢያሳይ እንደው መላምታዊ ነገር እንበልና ኢንተርና ፔጂ ወደ መለያ የምትሄደው በጨዋታውም ላይ ብዙ ትልልቅ ሙከራዎች አድኖ በመለያ ምትም በሊቨርፑል ጨዋታ እንዳደረገው አንዱ ለሶስት የመለያ ምቶችን ቢያድን ወደ ሱ ሊሄድ ይችላል። ግን ለጊዜው ለሌቪያሽን ወይ ለግብ ጠባቂዎች ሽልማት ከያንዞ መር ጋር ሊፎካከር የሚችልበት እድል ሰፊ ይመስለኛል። ሀሪኬን፣ እሱም ሌላ የሚደንቅ 48 የጎል ተሳትፎ አለው። የቡንደስሊጋ ከፍታ የጎል አስቆጣሪ ነው። በመጨረሻም ዋንጫ አሸንፏል። እምባፔ። እሱም እንደዚሁ በተለይ ደግሞ ኪሊያን ባፔ ያው ሪያል ማድሪድ የዓለም የክለቦች ዋንጫም ላይ የኔሽንስ ሊግም ላይ ተጨማሪ ድሎች ስላሉት ላሊጋውም አይታወቅም፣ ስዊንግ ሊያደርግ ይችላል፣ ፒቺቲውንም ሊያሸንፍ ይችላል። ስለዚህ እሱም ሌላ አውትሳይድ እድል ያለው ተጫዋች። እርግጠኛ አይደለሁም፣ ባሎንዶር የማሸንፍ እድሉ ቀጨጭ ያለ ይመስለኛል። ለዚህ ነው አውትሳይድ ቻንስ አለው የምለው። መሐመድ ሻላህ ግን ዲስከሽኑ ውስጥ መኖር አለበት እኔ እንደሚገባኝ የሚገርም የውድድር ዘመን ነው እያሳልፈ ያለው በእንግሊዝ የሪከርድ ሲዝን ነው እያሳልፈ ያለው። ከሊቨርፑል ጋር የፕሪሚየር ሊግ ሻምፒዮን ሆኗል። የፕሪሚየር ሊግ ከፍተኛ ጎላ አስቆጣሪ ሆኖ መጨረሱ አይቀርም። አሁን የአመቱ ኮከብ ተጫዋችነት ሽልማት ተራ በተራ ወደ እሱ መምጣቱ አይቀርም። የመጀመሪያውን ሽልማት አሸንፏል ባለፈው ሳምንት። ስለዚህ ሞሐመድ ሳላህም ትልቅ እድል ያለው ይመስለኛል። ያው የሊቨርፑል በቻምፒየንስ ሊግ ብዙ ርቀት አለመሄድ የግብጽ ብሔራዊ ቡድንም እንደ ሌሎቹ ለምሳሌ በኔሽንስ ሊግ እንደሚሳተፉት ቡድኖች በትልልቅ ውድድሮች ላይ የማይሳተፍ መሆኑ እንደ ኔሽንስ ሊግ እንኳን ኔሽንስ ሊግ ነው ግን የሆነ ተጽዕኖ በተለይ ደግሞ ልክ እንደዚህ በጣም ኦቪየስ አሸናፊ ወይም እጩ በሌለበት ጊዜ ልዩነት ሊያመጣ ይችላል መቼስ። እና እንዲህ አይነትም እድል ስለሌለው ምናልባት እሱ እንዳው እንደ ዲስአድቫንቴጅ ሊወሰድ ይችላል ግን አመቱ ሙሉ ባሳየው ኮንሲስተንሲ እኔ በደንብ በእኔ አስተያየት የግል ሽልማት የሚጠማኝ ሰው ባልሆንም ግን ሽልማቱ አለና ሲኖር ያው ማውራታችን አይቀርም። ስለዚህ ክርክር ውስጥ ኮንቨርሴሽንስ በሚገባ መኖር አለበት ብዬ ነው የማምነው። ግን ቻምፒየንስ ሊግ ያው ብዙ ነገሮች ስዊንግ ያደርጋል፣ ግን በቂ ላይሆን ይችላል ቻምፒየንስ ሊግ በዚህ ዓመት አይታወቅም። ለምሳሌ ኢንተር ቢያሸንፍ ብዙ ሰው ላውታሮን ተሰልፎ ይመርጣል ማለት አይደለም ወይ መራጩ ጋዜጠኛ መቶ ምናምን ጋዜጠኛ። ለጊዜው ግን አሁን ባለው ሁኔታ ልባችሁ ወዴት ያደላል፣ አንዱን ምረጡ ብትባሉ ማንን ትመርጣላችሁ? እስቲ የእናንተን አስተያየት ደግሞ ብናይ እንወዳለን።